ሰላም ሰላም፣ ጠናስጠሊ ክቡራትና ክቡራን የዩቱብ ቻናል ቤተሰቦች። ሰዎች በተለያዩ አጋጣሚዎች የውል ስምምነቶችን ሊያደርጉ ይችላሉ። በዚህ የውል ስምምነት ላይ በዶላር ክፍያዎችን ሊፈጽሙ ይችላሉ። ለሌላው ሰው እንግዲህ ውጭ ሀገር የሚኖሩ ሰዎች ከመንግስት ከግል ድርጅቶች ጋር የተለያዩ የሚንቀሳቀሱ የማይንቀሳቀሱ ንብረቶችን ለመግዛት ወይም ለተለያዩ ክፍያዎች በዶላር ክፍያ ሊፈጽሙ ይችላሉ። ኢትዮጵያ ውስጥ ያለው የመንግስት ድርጅት የግል ድርጅት ግለሰብ ሊሆን ይችላል ውል የሚያደርጉት አካል ደግሞ ከኢትዮጵያ ባንክ ያን የተላከውን ዶላር በብር ተመንዝሮ ሊሰጠው ይችላል። እንግዲህ በመካከላቸው አለመግባባት ተፈጥሮ ገንዘቡ በፍርድ ቤት በሚቀርብ ክስ የተላከው ዶላር ለላኪው ወይም ደግሞ ለባለገንዘቡ እንዲመለስ በሚወሰንበት ጊዜ አመላለሱ ላይ ብዙ ጊዜ ክርክር ይቀርባል። ብዙ ክርክሮችም በፍርድ ቤት ክስ እየቀረበባቸው ክርክር ይደረግባቸዋል። ከሚነሱ ክርክሮች መካከል አንዱና ዋናው ምንድን ነው? እንግዲህ ገንዘቡን ተከሳሹ ወይም ገንዘቡን ተቀብሎ የነበረው ሰው ይህንን በዶላር የተላከውን ገንዘብ ሚ ሊመልስ የሚገባው ገንዘቡን በወሰደበት ጊዜ ባለው የውጭ ምንዛሬ ተመን ነው ወይስ በፍርድ ቤት የቀረበው ክስ ውሳኔ በሚሰጥበት ጊዜ ባለው የምንዛሬ ተመን ነው ወይስ ተከሳሽ ገንዘቡን ለከሳሽ ወይም ለባለ ገንዘቡ በሚከፍልበት ጊዜ ባለው የውጭ ምንዛሬ ተመን ነው የሚሉ አከራካሪ ጉዳዮች ይቀርቡበታል። ምክንያቱም በፊት የነበረው ዶላሩ በሚላክበት ጊዜ የነበረው የብር ምንዛሬ ተመንና ከብዙ ክርክር በኋላ ከብዙ ቆይታ በኋላ የሚኖረው የብር የዶላር ምንዛሬ ስለሚለያይ አሁን ድሮ በነበረው የዶላር ምንዛሬ ገንዘብህ ይመለስልህ የሚባል ከሆነ በኢትዮጵያ ብር ተቀይሮ የብሩ የመግዛት አቅም ስለሚዳከምና እንደዚሁም ስለሚወርድ ሰውየው ይጎዳል የሚል ክርክር ይቀርባል። ስለዚህ ይህ በሚሆንበት ጊዜ እንግዲህ እንዴት ፍርድ ቤቶች ያስተናግዱታል የሚለውን ጉዳይ በተመለከተ ጥርት ያለ ግንዛቤ እንዲኖራችሁ ከፌዴራል ከፍተኛ ፍርድ ቤት ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ክርክር የተደረገበትና የ150 ሺህ የአሜሪካን ዶላርን በተመለከተ ክርክር የተደረገበትን ጉዳይ አቀርብላችኋለሁ። በጣም አስተማሪና ጠቃሚ የሕግ ክርክር በመሆኑ በእያንዳንዱ የፌዴራል ከፍተኛ ፍርድ ቤት የሰጠው ውሳኔ እንደገና የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የሰጠው ውሳኔ፣ ፋይናሊ ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጣቸው ውሳኔዎች ምንድናቸው በይ ውሳኔዎቹ እየተቀያየሩ ነው በየፍ በፍርድ ቤቶቹ ሲሰጡ የነበረው ስለዚህ በምን አግባብ አንደርስታንድ ያደረጉት ፍርድ ቤቶቹ በሚለውን በእናንተ አእምሮ የሚጉላላውን ጥያቄ የሚመልስ ስለሆነና አስተማሪ ስለሆነ እንድትከታተሉት እጋብዛችኋለሁ። ይህ ጉዳይ እንግዲህ የቀረበው በመጀመሪያ ደረጃ ለፌዴራል ከፍተኛ ፍርድ ቤት ወይም ከፌዴራል ከፍተኛ ፍርድ ቤት የተነሳ ክርክር ነው የጀመረ ክርክር ነው የ150,000 ዶላሩ እንግዲህ 150,000 ዶላር ከኬንያ ወደ ኢትዮጵያ የላኩ ግለሰብ የገንዘቡ ወይም 150 ሺህ ዶላሩ ለተባለለት ጥቅም ሳይውል ስለቀረ ገንዘቡ ይመለስልኝ በሚል ክስ ያቀርባሉ በፌዴራል ከፍተኛ ፍርድ ቤት እንግዲህ የገንዘቡ አመላለስ ላይ የፌዴራል ከፍተኛ ፍርድ ቤት ምንድን ነው ውሳኔ የሰጠው ገንዘቡን ከባንክ የወሰዱት ወደ ኢትዮጵያ ብር ተመንዝሮ ነው ተከሳሽ። ስለሆነም ገንዘቡ ሊመለስ የሚገባው በኢትዮጵያ ብር በመሆኑ ተከሳሽ በወቅቱ የተቀበሉትን ክፍያ ወይም ብሩን ሲቀበሉ በነበረበት ወቅት ባለው የዶላር ምንዛሬ ተመን ለከሳሽ ወይም ለባለገንዘቡ ሊመለስላቸው ይገባል ብሩ እንዲከፈል ፍርድ ቤቱ ውሳኔ በሚሰጥበት ወቅት ባለው የዶላር ምንዛሬ ብሩ እንዲከፈለኝ በሚል ያቀረቡት ክስ ባለገንዘቡ ማለት ነው ወይም ከሳሽ ተቀባይነት የለውም በሚል ውሳኔ ሰጥቷል። ስለዚህ ገንዘቡ ሊመለስላቸው የሚገባው ክሱ ከቀረበበት ጊዜ ጀምሮ ወለዱ የሚታሰበው ደግሞ ወለድን በተመለከተ ክሱ ከቀረበበት ጊዜ ጀምሮ እንጂ ገንዘቡን ተከሳሽ ከባንክ ከተቀበሉበት ጊዜ ጀምሮ አይደለም በሚል ወለድን በተመለከተ ውሳኔ ይሰጣል። ከሳሽ እንግዲህ በዚህ የከፍተኛው ፍርድ ቤት ውሳኔ ቅር ይሰኙና ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ማን ነው ይግባኝ ሰሚችሎት ይግባኛቸውን ያቀርባሉ። በይግባኛቸውም እንግዲህ ለተከሳሽ በዶላር የላኩት ክፍያ ተከሳሽ ሲጠቀምበትና ትርፍ ሲያገኝበት ኖሮ ለእኔ ጥቅም ባልዋለበት ዋለበት ገንዘቡ በተላከበት ወቅት ባለው የምንዛሬ ዋጋ ነው ገንዘቡ ሊመለስልህ የሚገባው ተብሎ ከፍተኛው ፍርድ ቤት ውሳኔ መስጠቱ አግባብ አይደለም። የደረሰብኝንም ጉዳት ያገናዘበ አይደለም። ወለድም ሊታሰብልኝ የሚገባው ክሱን ካቀረብኩበት ጊዜ ጀምሮ ሳይሆን ተከሳሽ ወይም ገንዘቡን የላኩለት ሰው ገንዘቡን ከተቀበለበት ጊዜ ጀምሮ ሊሆን ይገባል በሚል ክስ ይግባኛቸውን ያቀርባሉ። ይግባኙም ያስቀርባል ተብሎ ተከሳሽም የራሱን ክርክር በዚህ ጉዳይ ላይ ያቀርባል። እንግዲህ የፌዴራል ከፍተኛ ማን ነው ይግባኝ ሰሚ ችሎቱ ይሄንን ይግባኝ ካከራከረ በኋላ ምን በሚል ነው ውሳኔ የሰጠው? ከሳሽ በገንዘባቸው ምንም ጥቅም ሳያገኙ ቆይተው፣ ተከሳሽ ግን ገንዘቡን ከተቀበለበት ቀን ጀምሮ በገንዘቡ ለራሱ ጥቅም በመዋል ከፍተኛ ገቢ እንዳገኘበት የሚገመት በመሆኑ እንደዚሁም ከሳሽ ባለገንዘቡ ይህንን ገንዘብ ለራሳቸው የንግድ ስራ ወይም ለሌላ አገልግሎት አውሎት ቢሆን ኖሮ በወቅቱ ከፍተኛ ጥቅም ሊያገኙበት እንደሚችሉ የሚገመት በመሆኑ ከሳሽ ወይም ባለገንዘቡ የገንዘባቸው ዋጋ ሳይወርድ አቻው የብር ምንዛሬው እስካላገኙ ድረስ ገንዘባቸውን በተሟላ ሁኔታ ተመልሶላቸዋል ሊባል ስለማይችል ገንዘቡ ሊመልስላቸው የሚገባው ላቀረቡት ክስ ፍርድ ቤት ውሳኔ ከሰጠበት ጊዜ ጀምሮ ማን ነው ባለው ምንዛሬ በዛን ወቅት ባለው ምንዛሬ መሆን ይኖርበታል እንጂ ከፍተኛው ፍርድ ቤት እንዳለው ገንዘቡን ተከሳሹ ወይም ገንዘቡን የተቀበለው ሰው በሚቀበልበት ወቅት ባለው ምንዛሬ መሆን አይኖርበትም በሚል የከፍተኛውን ፍርድ ቤት ውሳኔ ይሽሮታል። ወለድ የሚታሰብበትንም ጊዜ በተመለከተ እንግዲህ ወለዱ ሊታሰብ የሚገባው ገንዘቡን የገንዘቡን የተቀበለው ሰው ወይም ተከሳሽ ገንዘቡን ከተቀበለበት ጊዜ ጀምሮ መሆን አለበት፣ በሚል ሙሉ በሙሉ የከፍተኛውን ፍርድ ቤት ውሳኔ ይሽራል። በዚህ ጊዜ እንግዲህ ተከሳሽ ደግሞ በተራው የከፍተኛ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የሰጠውን ውሳኔ በመቃወም ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኙን ያቀርባሉ። ድና የተከበራችሁ የፕሮግራሜ ተከታታዮች ምንድን ነው ያለው እንግዲህ ከሳሽ ዶላርን ልከው ከአቢሲኒያ ባንክ በወቅቱ በነበረው የውጭ ምንዛሬ ተመነው ብሩን የወሰድኩት፣ ይህ በሆነበት እንግዲህ ጠቅላይ ፍርድ ቤቱ ውሳኔ በሰጠበት ጊዜ ነው ባለው የዶላር ምንዛሬ ነው ብሩ መመለስ ያለበት ብሎ ውሳኔ መስጠቱ ተገቢነት የለውም። ብሩ ሊመለስ የሚገባው ብሩን ከባንክ ሲቀበል በነበረው ምንዛሬ እንጂ የከፍተኛው ፍርድ ቤት ውሳኔ በሰጠበት ጊዜ ነው ብሎ ጠቅላይ ፍርድ ቤቱ ይግባኝ ሰሚችሎት ውሳኔ መስጠቱ አግባብ አይደለም። እንዲሁም ወለድም ልከፍል አይገባኝም። ስለዚህ በዚሁ አግባብ ይወሰንልኝ በማለት የሰበር ይግባኙን ያቀርባል። የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ በሰበር መዝገብ ቁጥር 95069 በሰጠው ውሳኔ ተከሳሽ ከሳሽ የላኩትን ዶላር ከአቢሲኒያ ባንክ ወጪ አድርገው ሲወስዱ የተከፈላቸው በወቅቱ በነበረው ምንዛሬ ወደ ኢትዮጵያ ብር ተለውጦ ነው። ከውጭ ሀገር የተላከ የውጭ ምንዛሬ ኢትዮጵያ ውስጥ በጊዜው በነበረው ተመን ታስቦ ክፍያ የተፈጸመበት ከሆነ ገንዘቡ እንዲመለስ ሲወሰን ሊመለስ የሚገባው ዶላሩ ሲላክ በነበረበት የውጭ ምንዛሬ ተመን ነው። ሰበሩ ነው እንግዲህ እንዲህ የሚለው የመጨረሻ ውሳኔ ሲሰጥ በመሆኑም የይግባኝ ሰሚ ፍርድ ቤቱ ማለት የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎቱ ይህንን በመተው የከፍተኛው ፍርድ ቤት ውሳኔ በሰጠበት ጊዜ ባለው የዶላር ምንዛሬ ገንዘቡ ለከሳሽ ሊከፈል ይገባል በሚል የሰጠው ውሳኔ በሕግ ዘንድ ተቀባይነት የለውም። እንደዚሁም ወለዱ መታሰብ የሚጀምርበትን ጊዜ በተመለከተ ግን ተከሳሽ ገንዘቡን ከባንክ ከተቀበለበት ጊዜ ጀምሮ መታሰብ አለበት በሚል አስገዳጅ የህግ ትርጉም ሰጥቷል። ውድን የተከበራችሁ ፕሮግራም ተታታዮች በመሆኑም በዶላር የተከፈለ ክፍያ ባለመስማማት ገንዘቡ በሚመለስላችሁ ወቅት በዚያው ዶላሩ በተላከበት ወቅት ባለው ምንዛሬ ይመለሳል እንጂ ብዙ ዓመታትን እንኳን ቢቆይ አሁን የዶላር ምንዛሬ በደረሰበት የምንዛሬ መጠን ሊከፈለን ይገባል፣ በዛ ተሰልቶ በዛ ምንዛሬ መጠን ብላችሁ የምታቀርቡት ክስ ወይም ክርክር ተቀባይነት እንደሌለው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ በመሰበር ምዝገብ ቁጥር 95069 ውሳኔ ሰጥቷል ማለት ነው። ድትን የተከበራችሁ ፕሮግራም ተከታታዮች ይህ የህግ ትርጉም እንግዲህ ብዙ ጥያቄዎቻችሁን መልስ ይሰጣል ብዬ አስባለሁ። በተለይም ውጭ ሀገር የሚኖሩ ዜጎች 40 60 ቤት ፕሮግራም ሊሆን ይችላል። በሌላ ፕሮግራሞች ከመንግስት ጋር በዶላር በመክፈል ውል ሊዋዋሉ ይችላሉ። ነገር ግን ገንዘቡ እንዲመለስላቸው ደግሞ በኋላ ጥያቄ ሊያቀርቡ ይችላሉ። በሚመለስላቸው ወቅት እንግዲህ አንዱ የሚያነሱት ጥያቄ ምንድን ነው? ውድ የተከበራችሁ ፕሮግራም ተከታታዮች ሊመለስልን የሚገባው ዶላሩ አሁን ባለው የብር የምንዛሬ ዋጋ ታስቦ ነው እንጂ በበፊቱ አይደለም የሚል ክርክር ያነሳሉ። ከግል ድርጅቶችም ጋር እንደዚሁ ዕቃ ላኪ ሆናችሁ ኢትዮጵያ ላይ የውጭ ሀገር በዶላር ተቀብላችሁ ነገር ግን ቀውስ አትልጉ ብቀሩ በተለያየ አጋጣሚ ውሉ ቢፈርስ እና ገንዘቡን እንዲልክላችሁ ወይም እንዲከፍላችሁ እንዲመልስላችሁ በዶላር የከፈላችሁትን ክፍያ ብትከሱ በዚሁ አግባብ ነው ውሳኔ የሚሰጠው። በተለያየ አጋጣሚ ስለዚህ ይጠቃሚ የሆነ የህግ ምክር ይጠቅማችኋል ብዬ አስባለሁ። አብሬያችሁ ነበርኩት። የእናንተው ጠበቃና የህግ አማካሪ ዩሱፍ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ።